የአምላክ በረከት ኔ የሚያንቹ ነኝ። አንድ ቀን ሳይከፋሽ ሁሌም ኑሪልኝ። ቤተሰቦች እንግዲህ ሰሞኑን አብርሽና ሩታ ጠፍተዋል። ዛሬ ግን በቲክቶክ ተከስተዋል። ዱባይ ላይ ገብተዋል ትላላችሁ። ሙሽሮቹ እንግዲህ ዛሬ ምር ድምቅምቅ ብለው ነጭ በነጭ ለብሰው አብርሽ ለሩታ እያቀነቀነላት ይገኛል። ያው ሰሞኑን ዩቱብ ላይ እየጠፉበት ምክንያት ጉዟቸውን እያስተካከሉ እንደሆነ ሁላችንም እናቃለን። ዱባይ ላይ ገብተዋል። ሰርጉ ደግሞ ቀጣይ እሁድ ላይ ይቀወጣል መስለኛል። እሁድ ላይ ምናምን ሲሉ ነበር ከዚህ በፊትና ያው ቀጣይ እሁድ ደግሞ ሰርጋቸው ዱባይ ላይ ይቀወጣል ማለት ነው ዱባዮች እንዴት ናቸው ደህና ናቸው የምር ሰሞኑን በጣም ተናፍቆ ነበር ምክንያቱም በቻናሎቹ ላይ ምንም ነገር እያስተላለፉ አልነበረም ነገር ግን አንዳንድ ቻናል ላይ ያው አብርሽን አይቼዋለሁ ሩታ እየታየች አልነበረም ያው ሙሽራ ስለሆነች ትንሽ ሙሽራ ስትሆኑ ራሳችሁ መንከባከብ ደበቅ ደበቅ ማለት አለባችሁ ገባችሁ አይደለ ያን ነገር እያረገች ነበረ ዛሬ ግን ዱባይ ላይ ገብተዋል ቤተሰቦች የሚያምር ቪዲዮ ቲክቶክ ላይ ተለቋል ዩቲዩብ ላይም ደግሞ የሚለቀቅ ቪዲዮ ይኖራል ብዬ ተስፋ አደርጋለሁ። እንጠብቃለን። እያችሁ ባይ ባይ።